በከውኑ ተሰፍራው ዘላለም ይውረዱ በሞላሁ መጠጊያ በማይጠናው ሆዱ በአል አስሓባ በሴቱ በወንዱ በታቢዑ ሁሉ ዲኑን በሚወዱን ቢአደድ ልአሽያን እየተጀደዱ ነፍሴ እንተይበሉልኝ ጌቶች ሰበረች ልጓሟን በከውኑ የሞላ ተሸክማ ነውሯን ተም ልጃ ሳትወጣን አሳንሳ ቀጥሯን ማን በነገረልኝ ጥርክረቅ መሆኗን ናባሮማንዞ ባሰረልኝ እግሯን። ይሄ ይሄን ልተው ባሉት ተቆጨለው ሞይ ሸኾች እጀን ያዙ እኝ ይላችሁ የለ ሞይ ነዋኛ ለኋላ ለኩን ያቀዋሎይ አዟሪት ያለበት ባሕር አቅም ወይ ኪታብ ዘረጋሰን ሐርፉን ያቀዋሉ ወይ ልጅ ኪታብ ሲያበላሽ አባዝም ይላሉ ወይ እናንተን ለመጥራት ናህለሁኝም አዴን ብታዘኝ ነው ነፍሴን ተፍቅላይ ሳትወጠን ይህም መተንፈሴን ሸዳ ነስባሳለኝ የሁሉ መድረሴ ውድ ማስደፈሩና አየሁት በራሴ ፍቃድ አድርጉልኝ ትናገር መላሴ ወበሪካ ምናልባት ቢለቀኝ የቀልብ የነጃሳ አንስቲ ለበረከው መንታሎችን ላንሳ ዚክራቸው ይገላል ያዳር እንጠማሳ ወዳጃቸው በቀብረ የለበት ወቀሳ አነገም እነሱ ጋር አብሮ ነው ሲነሳ

ብዙ ዓመት ተዋግተው ሻምን ከፈቱና ታበቆ በላይ አምር ብነል አስቆ ተሾሙ ጠቅላይ ሰንጋ ተጫነና ደጋጋም በላይ ሚስራ ኮለኮሎ ሆነው አንድ ላይ ሚስራ እንከፈቱና ወደ ቀርብ ዘምተው ሌቱንም ቀኑንም ኢላ ማሻአላ ብዙ ዓመት ተዋግተው ሰባት ዘጠኝስ አስር ቀን የሚያሄድ ከተማ እኮ ከፍተው ያረዱትን አርደተው ትንትተው

በስጭታ በዞ ለመሄር ጠደፉ አምረ ምናል አስዲ እንኳን ሂደው ተደናፉ ምናዋንችንም ወይ ብለው ለፈለፉ ሳይፋችን ሰንጋችን መቼ የነፈፉ ለማዳቸው ቢቀር ሁሉም አኮረፉ ሰይድ አምሮ የዛ ዋና አሁን አቀላትፈ ጀግና አምሬ የከተሙትን ፊርማውን አይቼው ሌት ቀን ይገርመኛል። ታሪኩ ስራቸው የአስሓቦች ስራን እንኳን ይሁላቸው አዱንያን ያስረሳል አንዳንዱ ሰዋቸው ምን ነው ፊዲያ በሆንኩ ጅስሜ ለጅስማቸው አድም ጠይልንገር አንተ ወዳጃቸው ጌትየው ሊያደርግህ ያዘል አስሓባቸው

አቡበክር ጋር ሻማ ያለውን የከውኑን ጨረቃ የጀነቱን ወይን የሙጃሂድ ወይስንቅ የሚሆነውን ወደኛ ታስቡ ክፉም አላየን በዱዓችሁ በርከት በነብያችን ብንማስን እንኳ ለይልና ቀኑን የቀልባችን ሁኗ ለሙራዳችን እህርንበት አገሩን ሸርቅና ቅርቡን ከተማ አገር ቤቱን ቆላደጋውን በበረሃ ቢሆን ወጅሃል ባህረይን በሚስራ በስከንዘር አንዲማልቀረን በእስከንደር ላይ ብቻ ስፋቱን ትተንን አስራ ሁለት ሺ ፉሉሃ ገኝን የሁላ ሁኖታ በቃ ኋላማ መጣንና ብናርፍ በሚስራ ከተማ ረፍን ብለንን ብለን ብናሰማ የቤት ልጁ ላነስ በሱ ተማማ ይበሳጩ ጀመር ለስበሳቸውማ እንጉርጉሮ ሆኖ ወዶ እንደተቀማ ተቀማ ወይን ብለው አይነግሮ ይለኔማ ሑርመትና ሓያ ያዛቸው ስማማ ቁርአን እንዳላቸው በይነሁም ሮሐማ ግን ይተግዛሉ ግንባሬን ሲያውማ እንደ ልጃ ገረድ እንዳይነቁልማ በአንድ ላይ መከራችሁ ቀልጠፋ አድርጋችሁ ወደምንዘምትበት መንዘምተበት መላበሉንማ ሰንጎቻችን ውሃን አንጠጣም አሉ። ጥሬም የበሰለን አታሽትቱን አሉ። እንደው እንጮኻለን እስቲ ነጋ ላይሉ የሙራዳችንን ያውቀዋል ጀሊሉ ምናው ብንላቸው ሁሉም ደምደም አሉ። ጋሻ ጦር ሰይፋቸው እንደዘሁ አለ ንሽፋፍ ብንዶለው አልገባልና ለነቀየ ይውላል እንዴት ተንጋለለ ተልብሱ እየወጣ ልቡ እየዋለለ ምን ሆንክ ብንለው ደማለ ደማለ በሊሳን አልሓሉ ነቃ ወሄን ሲለን ተዛ እንደምን አድርገን እኛም ሶብራለን አሕዋላችን አንጡ የሰው ደም እያለን ቆይትንኬት ብንለው እንደ ብዴት ከጀለን ቀን እያበሳጨ ፍቅር ከለከለን ላይላ እያስጨነቀ በገደል ሊድወለን አሕዋል እንደ ልጅ ነው የልቡን ታልሰጠን እንደ መንግስትም ነው ቢፈልጠን ቢቆርጠን ወይም አስሮ ወህኔን እንደ ያስገምጠን ወደ ምን ዘምትበት ቶሎ መላ በህሉን ነቢ ረውጣ ላይ ዱዓም አድረጉልን። ደጋግማችሁ ጊዜ በጣም ሰለሙልን። አትርሷቸው አሕመድ በላችሁ በሉልን። ዱዓችሁ ነው ለእኛ ቅልጥም የሚሆነን ጥሪያችሁ ይሰማል ለእኛ እናውቃለን። ዓምር ብን ልዓስ እኮን ይህን ከተበና ሻምበሎቹን ጠርተው አነበቡትና ለሳሊም ተዛሉ ትንካይ ዘክዲ መዲና ከተማን እነ ዑመር ዘንድ የደረስክ ጊዜ እነ ነቢ መስጂድ ሁለት ረከዓ ተሕያ ስገዴ ተረውጦው ተነስተህ ቅረብ ወደ አሕመዲ ሰልምልንና የዓለሙን ዘውዲ ጌታ የነብየ አደራ በልልን የኣኼራ ንጉዲ ተዛወጣ በልህ በቂዕ ዘይርና ኣቶሎ መለስ ብላህ ንመንደር ሂዲና ቤተሰብን ሁሉ ዘይርህ ጊዜና ለሰየዴ ዑመር ህን ንስጣቸው መቼም ዓለይነወ ኣንጥሩ ኣንባብያቸው ተዚህ የተረፈን ባፍህ ንገራቸው ያለ ቀውንም ሰው የወቁት ኣርዳቸው ይሄንን አሉና ግመል አመጡለት ቀልጣፋ በራሪን ማደክም ቀሌት እንሱም ታጠቀና መጣ ሆኖ በንገት በጎኗ አሆኑና ነሱ ላይ አወጡት አምቦ ልክ ዱለ ወረቀቱን ሰጡት እንሱም ተቀምሎ ተቀብሎ እንጀወን ሰመወት ተዛ ጀወን አርገው ግመሊቷ አንገት አደራህን አሉ ይኖርብህ ንቃት ታውቀዋለህና የኩፋርን ክደት ለእኛ አልተመለሰን እንኳ ላንድ ቅንጣት ሰይፍህም ዘዘው እሷንም ቆልኩላት በሩቁ ይሸሻል ያየህ ጊዜ ጥላት አትረፍ ሌት ቀኑን ብቻ ሲቀር ሶላት በረሃማ አትፍራን አቧራ ትኩሳት ሆዴን አይራበው አይቅረብህ ጥማት በአዱኒያ ባኼራ ይጠብቅህ ተሳት በሁለቱም አገር ናያገኝህ ልፋት

ለጠቀው አንገቱን ጎንበስ አድርገው ሳሟት እንደ ማለቃቀስ እንደ መሰናበት ሆድ እንደ መናሸርን እንደ ወላድ አንጀት የቤት ልጅም ሁሉ ዙሪያውን ከበቡት ኒያህን አጥርተ አብሽር ሂድ እያሉት ዱዐም እያረጉን እያጠናከሩት የአሽኻላቸውን እያጨዋወቱት አንበላህም አንተጠም ታልመጣህ እያሉት ቶሎ መለስ በለህ መተት ታላየንህ ሃሳብ ገለናል ታሽኻላችን በፊት ይህንን እያሉት ዙሪያውን ሲሄዱ እያንጎራጎረ ገባ በመንገዱ ወባሕሪክ አለይ ኦሆ ግመሉን ብሏላት ፍጠኝ ግስግሽ የነቢን አሽከሮችን አደራይዘሽ ቀውዩ ጌታችን ቀዋሆን ይስትሽ ቁልቁለታት ትፍሪን ዲያገታ ያዝሽ ረማጫሸዋውን ቀዝቀዚ አርግልሽ በረሃማት ትፍሪ ውርማውንምጣሽ

ጦሩ ደረሰበት ወርደው ሊዳቀቁ ወይም ሰፊ ሜዳ ይዘው ሊጠበቁ ጎራ እንዳይዛቸው ያንሰንጋ ሲለቁ በሰፊ ዋውዲማ እንዲህ ሊዋቁን ወሊላ ይደሩን ዲራር ሲያይ ጊዜነን ጎራ ላይ ዘልቁ ናቧራህ ባይኑ አየ ሲጤስ በሸለቁ እንዲሁ ሲያይ ጊዜ ለጥቆ ለጥቆ ናስር ሺ ጦራየ መትሩን አስጨንቁ አምስት መቶ አሽከር ጋር ጫነ ተደገሰ ታስሓባጀብ ታስሓቦች ተሰርቆን መረገሰገሰ መንገዱን አስብሮ በውርማ እየጣሰ ብሎም ተቀድሞ ሶሱን አደረሰ የቀላው ጀመረን እየፈነጠሰ እልከኛው ዲራርን አምስት መቶ አሽከር ጋር አስሩን ሽኩፋር ገብቶ ሲዋኝበት በጌታችን ገዋ በጀሌሉ ጉልበት አንድ ሶስት መቶ ሹም እንደገደላለት ተሱም አምስት መቶ አሽከር ገደሉበት። ወባሪካል እሱም መቶ ስርፋ በፊት አቆሰሉት፣ እንዲሁ ሲገፋ መቼም አዳከሙት። ተዛ በስተጀርባው የነባብራ ወጉት፣ ተሰንጋ ወደቀ ተነባብራው ያዙት። ሁለት መቶ አሽከር ጋር የፊትኛ ሰሩት።

ዲራርም 300 ሹም እንደገደለ አተኛ ሶስት መቶ አሽከር ሞተ ኮበለለ ዲራርም በማምሲያጅ ዲ ነዶ ያስመሰለ ያለስላሳ ጅስሙ ጭርሶ ቆሰለ 200 አሽከር ጋር ተማርኮ ቁጫለ ተዛ ወይ ጥቃቴ መገነኔ ያለ ሞላውም ተጭኖ ሄደ ኮበለለ ወባሪከለ

ቀራሃሉኝ ሳ ለየት ብለህ የናቴ ልጅ አንዱ በየት ላገኘህ በሰይፍን አረዱህ በጦርን ወጉህ ሜዳ ጣሉ ሆይ ገደል ሰደዱህ ለጅብን ሰጡ ሆይን አሞራ በላህ ብቻህን ሆንክና ንት እንዴለለህ ወንድህ የሚያትጭረስ አንዲ ብቻንህ እንደ ፊዲያልሆን ለሂዲያ ብሬህ ወባሪከል ተዛ ይህን ብላ ጫነችና ሰንጋ ቶሎ በፍጥነት በላለች። ለኻሊድ አንቱ የዲህምባ የምጠብቁት ፍቃድ አድርጉልኝ ብቻዬን ልዝመት እኔም ፍግም ልበለ ወደቀበት ወንድሜን አጥቼ የለኝም ሀያት። ኻሊድ ብለው አለዋት ፍቃድ ሰጠሁሽን እንዴት ተናግረሽኝ ምንም ቢልልሽ ንምትፈለጊውን አላ ይግጠምሽ። ግን ጥቂት ጠብቂኝ ሰው ራፊዕ ሙሰየቦ ሁለት አበጋዞች አሁን ተጠሩና አንድ ሺህ አስሓባን አስከተለው ጀግና ማረ ሄዷአሏቸው ቶሎ ፍጥኑና የዜራርን ልኩን ታውቃላችሁናን ግን አሁን እህቱ ከሁለት ወጣአችናን አብራችኋት ሁኑ ናደራኢማና መንገዱን ስከዶንመሐል አርጓትን እዛም ስትገባ ግቡ አብራችኋት በጣም ጠንክራችሁ ተጠባበቋት ደግሞ እንደ ወንድማ ሙታ እንዳናጣት ከዛ በኋላማ ስንብ ታረጉ እህዱ ኮለኮሉ በደንቡ በደንቡ ተዛ እኮ ሲሄዱ ሰይፋቸውን መልጠው መንግስት ሲደርሱን አንዳን አንዱን አሽከር መርጠው አሉት፣ ጋልበህ ጊዜን ዘልቀህ ጎራው ላይ እኔና ንገረን እንደረሱበት ላይ ወደ ዋይቶ መጣ ጋልቦ በሰንጋ ላይ አላይቼ መጣሁ ሁጉዲያ አይበት ተጎራ ወደ ፊት ነው የደረሱት ግን ብዛታቸውን ባየው በኔው ቆት ሊሰብሩት ነው አልኩኝ። መሬቱን ጠቦት ወባሪካ አሎ አስሓቦቹ ደግ ሆነልን። እንግዲህ እንገስግስ መንገዱን ለቀን ተጎራ ወደ ፊት በውርማው ጋልበን ተቀድመናቸው መንገዱን ይዘን ተወዳን መጣለን ረዳት መስለን ወይን ደፍጥና ሽውተታይ ሽውታ ላይ ዘንግተው ሲመጡን መሃል ሜዳ ላይ መሬቱ ይሆናል የታች ወደ ላይ ወባሪካ ይሄንን አሉና ጋልበው በውርማቸው ጠባብ ስርፋ ላይ ደፍጠው ጠበቋቸው ያችማ ወይዘሮ ያቸውን እንድኩያት ጅስማ ተለወጦ ሐሏ ተሰፍሮባት ሴታን አንበሳ መስላ እጇን የነኩባት በሰንጋ ደፈጠች ሁለት ዛፎች ካሏት መንገዱ ዳር ዳርን ደም እየጎጎታት ተዛ በዝም መሃል እንደተደፈጡ የነቢን አሽከሮች ይዘዋቸው መጡንን እየተፋከሩን እየተሯሯጡ እየተሳደቡን እየገለመጡ ዲራርን ክፉኛን አስረው ጭነውታል። አንተ እስላም እያሉ ከበው ይሰድቡታል። መራቃቸውን የምትፊሉበታል መቶ ስርፋ ፋደሙ ቆስሎ ርቆታል የቱ መገናኛ ዘመኑ ርቆታል። ደሞ ይፈክራል ልክም ይዞታል ሲል ሰማችሁ ተዛን እግሬን እጅ እግሬና ሳስረው ማርከው ወሰዱኝ ነጅ ስሜና ቆሰሉት ሰደቡ ይመቱኝ ጥቃትም አትወድት እንደለለኝ አፌ ድርቅ አለ ውሃውም ጠማኝ

ባሕሩ ደፍርሶ ማዕበሉን ሲያማታው እስረኛም ሲበጥስ አንዳንዱን ሲፈታው ከሁለት ህዛ ማሃል ቆማ ስታመርተው አንዲ ጎበዛየችስበሱ ሲያማታው ድምጧን ከፍ አድርጋ ጠራቸው። የአንጋሜ የእናቴ ልጅ ነሆይ የሞትከ ወንድሜ ወንድሟ መሆኗን ዓይኗ አይቶ ሆዷውቁ አለችው ሀያትህ እንዲያለ በመሬት ጀርባ ላይ አልሶበርኩምና እዝህ መልካ ላይ ልሳመ ወንድሜ መጥቼ ጉንጭህ ላይ ከዛ ላቴ እናት ልጅ ና ይዞሽ አለሁኝ ወድቄ የማልቀረሁ ጅብም አልበላኝ ባዘል ያለፈው ነው ያደረስኩኝ ናሁን ሰክር ያለሁ እንዲያትቀርብኝ ይዘው ሲመጡን ና ሰው ጭነውኝ አላ ቢሻቴ ጋር እያልኩ ይስመኝ ጥቃት አውጪው ጌታን አሁን ገጠመኝ ግመኖሬን ታየ ሸዛ ሆነሽተኝ ምናልባት ብንተርፍ ኋላ እንገናኝ ወባሪካለ ላኪን ባንድኛችን መውት ቢፈረድ ነገ እንድንገናኝ ሙስጠፋ ዘንድ መሬቱን ሰማሆን ሲያፈርሰው ሶመድ አርዶል በይቷ ሜዲያን ጀንበሮ ስትነዴ ትልቅ ያልነ ሁላን እዛ ሲዋረድ ዋሃ ጥሞ ጠንቶ ከልቁ ሲል ወይጉዲ ትንሽ አልና ሁሉ ሲገኝ ሆኖ ወንዲ ተዛ ሙጃሂዶ ይተሽከፈው ባንዲ ሙስጠፋ ጋር ሆነ ፊሊዋ ኢልሐምዲ ና አቡበክር ዑስማን አለይ ሃይደር ሃንዲ አቡበክር ዑስማን አለይ ሃይደር ጋራ ቀኝ ሆነ ሲታይ ለጉዲ በዛ ላይ አስሐቦች ሆነ ሙጀነዲ የድባብ ተይዞ በነ ዐለይክንዲ የኑር ሰንጋመቱ ተጀነተል ሁልዲ እዛ ላይ ተሳፍረን ፊርደውስ ስንሄድ ደስታው ሲቀደ መጮኛችን ዘንድ ሊቀበሉ ሲዘልቁል ደሞ መኸለድ ከተማው ካተማው ሲናሽር መርገፉ ሲያረግዴ! አጀባ ያና አዳራሽ አልፎ በመላእክታ ጁንዲ እልፍኙ ሲገቡ መጠጡ ሲወርድ ፈልግኝ እናት ልጅ ተዛ ዘንዲ ባዬ በተሰሳ የዑምሮ ገመድ እንገናኛለን ፍላቱ ሲበርዲ የዝህማ ጊዜ ባህሩ ተማታ ጀበጓሽ የደፈረሰ ማበሉ በረታ ጨርሶ ታረደ የሩመዮ ይሽፍታ አስሓቦቹ ፈጩት በቁም በቆጭታ ሙራዱን አገኘ ዚራር የዛለታ አልሐምዱልላሂ የሆነ ሆነና፣ ኸውለት ወንድማ ጋር ተገናኘች ደህና ወባህሪካለይ